ልምድ አለብኝ። ነገ ጠዋት መንቅዬ ነው ከዚህ ቤት ማስወጣ። ምንም ነገር ሲገጥምሽ ዝም ብለሽ አፍሽን አትክፈችባት። ይወጡምባት እንጂ ያንቺ ገረድ የምትወልጅ አይደለችም እሷ። እማይ ለእሷ ውግንሽ እኔን እየተናገርሽ ነው። የራስሽ ጉዳይ ነዋ። ከዚህ በኋላ ግን ሀና የምትባለውን አንድ ቃል እንዳትመገረት መናገር። እኔ ገራምሽ ገና ከቤት ነቅዬ ነው ምጠናት። እሷ ደግሞ ከዚህ ቤት ከወጣች እኔ ደግሞ ላልመለስ መለስ ከዚህ ቤት ወጣለሁ። እንዴት ነው እንደዚህ ለሰው ክብር ይኖርሽ? ባለጌ አሳንደግ አሳደጋተብለሽ እኔንም አታሰድ እሺ ነው። እኔ አደግኩበት አካባቢ የመረቁን ሰዎች ማክበር ባህላችን ነው። ለምን የመራቂውን ምኞት በረከቱኛ ላይ እንዲያልፍብን ነዋ። እንዳንቺ አይነቱን አንድ ብቻ ሳይሆን ሺህ ነበር መወለድ ያለበት። አመሰግናለሁ ማማ፣ አሁን ስራ ስላለኝ። እኔ ደግሞ የሆንሹን ካልነገርሽኝ አልተውሽ ድሮም እናንተ ናችሁ መጫወቻ ያደረጋችሁ ደሞ እኛ ምን አደረግን የማንንም ልቅም ቃሚ አፈራኝ ከሽ እያላችሁ በቁም ያዘረፋችሁ ቆይ ስለማን ነው እያወራሻለሽ ሀና ስለምትባለው ሌባ ነዋ ስለማን ናወራለሁ ሌላ ምን ሀና እንዴት ማለት ምን አድርገሽ አባዬን አሳክሙልኝ ብዬ ነዋ እንዴ እሱንም አምናበት አይደል እንደ ገባችበት እሳቸው ያመኑበት ሌላ የሆነው ሌላ ማለት ሀና እትዬ አባዬን ለማሳከም የተስማሙት የጎደለኝ ሁለት መቶ ሺህ ብቻ መስሏቸው ነበር። እና ስንት ብር ሆነ? ስድስት መቶ ሺህ ሆነ። እንዴት? አላውቅም። ሰላም፣ እሺ እትዬ በጣም አዝነውብኛል። ነገሩን ባስረዳቸው እኔም ቀለል ይለኛል። ሰላም ተቀመጪ። ምንድን ነው የተፈጠረው? ሀና ምን ተፈጠረ? ምንድን ነው? ከማየህ ጋር ምን ሆናችሁ ነው እንዲህ? ሀና ምንድን ነው የምንለቅሰው? ነው እስኪ ታይ ምናሴ፣ አሁንስ ሁሉም ነገር ምርር አለኝ። አረ ሀና ምን ሆነሽ? አልታይ እትዬን አስቀየምኳቸው። ቆይ ምን አድርገሽ ነው ያስቀየምሻቸው? ምን ያላደረግኩት ነገር አለ? ና አያት እንግዲህ ወይዘሮ ሜላትን አስጠነቀቀቻት። ምክንያቱም ከዚህ ቤት ሀናን ካስወጣሻት፣ እኔም ልክ እሷ ስትወጣ ነው ከዚህ ቤት ወጥቼ የሚሄደው። ስለዚህ ከዛሬ ጀምሮ ሀናን እንድትናገሪያት በፍጹም አልፈልግም። አንቺ ችግሮችሽን በራስሽ መፍታት ትችያለሽ። ልጅቷ ምን ታድርግሽ፣ ጥሎባት ነው እንጂ ከአንቺ ግርድና የገባችው እንጂ ልጅቷ የለግርድና የምትሆን ልጅ እንዳልሆነች አንቺ ራሱ ታውቂያለሽ በማለት ትመልስላታለች። ሰላም ጤና ይስጥልኝ የቻናሌ ተከታታዮቼ ቤተሰቦቼ፣ በያላቸው በሰላማቸው የብዛልኝ ለቤቴ አዲስ የሆናችሁ የደወል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦችም ስለምታበረታቱኝ እጅግ በጣም አመሰግናለሁ። ኖላዊ ተከታታይ ድራማ በክፍል አርባ ስምንት ካች ብለዋል። ዛሬ ውጤቱን የምናይበት ቀን ነው ደረሰ እስከ መቼ ነው? በጉጉት እየጠበቅን ነው ሁላችን እያለ ነበረ። ዛሬም እንግዲህ ያ ፓርት ምንም የታየ ነገር የለም። ስለዚህ አሁንም በጉጉት እንድንጠብቅ አድርገውናል። ግን ደግሞ አሁን ላይ ነገሮቹ ድብ ልቅልቅልቅ እያሉ ይገኛሉ። በተለይ ወይዘሮ ሜላት ካክም በላይ ሀናን እየተቆጣቻት ቁጣም እንደዚሁ እየገነፈለ መቷል። በእርግጥ ነው ግን አሁን ላይ የሚደረጉት ነገሮች በሙሉ ሀናን ውሸታምና ሌባ የሚያስብሉ ነገሮች ነው። አሁን ላይ የሕክምናው ብር ለምን ጨመረ? ለምንስ እንደዚህ ተቀየረ? በፊትም እንግዲህ ከአንድም ሁለት ሐኪም ቤት ጠይቃ ተመሳሳይ ሂሳብ እንደጠየቋት ነው እንግዲህ ሀና ስትናገር የሰማ ነው። ስለዚህ ይህንን ሴራ ወይንም ደግሞ እንደዚህ እንዲሆን እያደረገችው ወይዘሮ ባዩሽ ነች። ምክንያቱም ሀና በነሱ እምነት እንዲኖራት አትፈልግም። ውሸታምና ብር ፈልጋ ወደነ ወይዘሮ ሜላት ቤት እንደገባች ለማድረግ ያደረገችው እጥረት ነው። ስለዚህ ከዶክተሩ ጋር በመነጋገር ነው እንግዲህ፣ ከአቅም በላይ ወይም ደግሞ እሳቸው ያልተመረመሩትን ምርመራ ተመርምረዋል ወይም የማይወስዱትን መድኃኒትም ወስደዋል በማለት በምርመራ እንግዲህ ከአቅም በላይ እንትን ብለው ሂሳብ ጠይቀዋታል። ይህንን የምከፍለው ደግሞ ወይዘሮ ሜላት እንደሆነ ስለምታቅ አሁን ላይ ሀናን ውሸታምና እንዲሁም ደግሞ ሌባ ለማስፋል ይችላለች ማለት ነው። ሮ ባዩሽ ስራዎች በጣም ተንከሴ ስራዎች አሁንም ቀጥለዋል እንግዲህ ያው ከመስፍኔ ጋም እናት እንድትታረቅ ወይዘሮ ሜላትን ሲያናግሯት ነበር። ስለዚህ ከወይዘሮ ሜላት ጋር ራሱ መስፍኔ እንዲለያይ ያደረገችው ወይዘሮ ባዩሽ ነች። ስለዚህ ከዚህ ሁሉ ጀርባ ይሄ ሁሉ ነገሮች የምሰራ ወይዘሮ ባዮች ነች። ሀና አሁን ላይ ሁሉን ነገር መቋቋም እስኪያቅታት ድረስ ማለት ነው፣ በሰዎች ላይ ያላትን እምነት እስከ ማሳጣት ድረስ ደርሷል፣ አሁን ላይ ማለት ነው። በተለይ የአባቷ ሕክምና ከአቅም በላይ ሂሳብ መጠየቁና የሁኔታዎቹ ነገሮች ሁሉ እውነት እሷ ውሸታምና የሆነ ሀሰተኛ እያደረጓት መጥተዋል። እንዲሁም ወደነ ወይዘሮ ሜላት ቤት የገባቸው ለብር ብላ ነው የሚሉት ነገር አሁን ላይ እንግዲህ እስከሚመስላቸው ድረስ እየታየ መጥተዋል። እርግብም አንቺ ሌባንሽ ከዚህ የምትወስድው መድኃኒት ጭራሽ እየሸሽ ነው የምትጠቀሚው እያለች በጣም መጥፎ ቃላቶችን ስትናገር ነበር። ለምንድን ነው ይህ ሁሉ ነገር ስቃይ የሚደርስብኝ በማለት ለምንስ እስከዚህ ድረስ እፈተናለሁ በማለት እንግዲህ አናም ስታለቅስ ነበር። ሆነ ለመናገር በጣም ነው ያሳዘነች። ምክንያቱም አንዱ ነገር ተሳካ ስትን እንደገና ሌላ ችግርና ሌላ መዘዝ፣ በዚያ ላይ ደግሞ እሷ ያላሰበችውን ነገር ይዞ እሷን ውሸታም የሚያስደርጉ ነገሮች እየመጡ ይገኛሉ። እሷ ግን የባለሙያ ስለሆነች የህክምና ባለሙያ ስለሆነች ይህ ሁሉ የተጻፈው መድኃኒት እኮ አባቴ አይወስደውም። ሲጀመር ከግል ራሱ የሚገዘው እንደዚህ ነው። አሁን ላይ ግን በጣም ብዙ ብር ነው እዚህ ላይ የሚያሳየው። ስለዚህ በፍጹም ይህ ነገር ተሳስቶ መሆን አለበት እንጂ የአባቴ አይሆንም ብላ እንግዲህ ወይዘሮ ሜላትና እንዲሁም ደግሞ እርግብ ባለችበት ተናግራ ነበር። ግን ደግሞ በፍጹም ሊያምኗት አልቻሉም ዶክተር ደግሞ ለምንድን ነው እኔን ውሸታም የምታስበኝ? እያለ ያልሆኑ ነገሮችን ሲናገር ነበረ። ይህን ነገር ስህተት እንዲሰራና እንዲሁም ደግሞ ከወነ ወይዘሮ ሜላት ብር ለመቀበል ብሎ ሌላ ነገር ህክምና ይደረግለታል በማለት ያልሆነውን ነገር ፈጥሮ የሚያወራው ይህን ነገር ሴራውን እየሰራችው ወይዘሮ ባየ ስለሆነች ነው። ስለዚህ የእሷን አባት ለማሳከም ስንት ነገር አድርጋ እንደሆነ ዶክተሩ ሲያስጨንቀው እና ይህን ሁሉ ሲያስብ የነበረው የሕክምና ውጤት መቀሄድ ሳይሆን እንዲሁም እነሱንም ከአቅም በላይ ብር መጠየቅ በጣም ስለጨነቀው ነበር። ስለዚህ የወይዘሮ ባዩሽ ትዕዛዝ አሁን ላይ እየተፈጸመ ይገኛል። በቀጣይ እንግዲህ ያው የሕክምናውን ውጤትም ከቀየሩት እንዲሁም እውነታ የሃና ሆኖ እነሱ ግን እውነትን ደብቀው ቀጥታ የሃናን ውጤት ለርግብ የሚሰጧት ከሆነ እውነት ለመናገር ሀንቺ እጅግ በጣም ነው የምትጎደው። ምክንያቱም ወይዘሮ ሜላትን አሁን ላይ ዝም የሚያስበላት ነገር ምርመራው ስለሆነ ምርመራው ወደ ሀና ቢያደላ እና ሀና እውነተኛ ልጅ እንኳን መሆኗን ብታቅ በሆነች እና በምታደርገው እንዲሁም ደግሞ ለሀና አባትም ወጭ ለምታደርገው ነገር እጅግ በጣም ደስተኛ ያደርጋት ነበር። ግን ደግሞ ወይዘሮ ባዩሽ አሁንም የሕክምናውን ውጤት ትቀይረዋለች። ከቀየረችው ደግሞ ልጇ እንዳልሆነች እና ነገሮቹ ያው ለብር እንደመጣች እስከሚመስል ድረስ ነው። ለወይዘሮ ሚላት እንትን ሚላት አሁን ላይ ወደዛ ቤት ተመልሶ በፍጹም መሄድን ራሱ አልፈልግም። አሴር፣ እኔ በጣም ደክሞኛል፣ ብዙ ነገሮቹ ተደራረቡብኝ በማለት እንግዲህ ለአሴር ስትናገር ነበረ። አሴርም እንግዲህ ሲናገራት ነበረ፣ አንች ጎበዝ እና ጠንካራ ነች፣ ስለዚህ አንቺ በርትተሽ ጠንክረሽ ከዛ ቤት ተመልሰሽ ካሌልሽ አባታችን ማሳከም አንችልም፣ ምክንያት ምክንያቱም አንቺም ስትቀሪ እውነተኛ ሌባና እውነተኛ ሀስተኛ ነው የሚያደርግሽ። ስለዚህ መሄድ አለብሽ መቅረት ከስራሽ የለብሽም በማለት እንግዲህ ይነግሯታል። ወደ ቤት ስትመለስ እንግዲህ በጣም ወይዘሮ ሚላትም እሳት ጎርሳ ነበር። ብዙ ነገሮቹን እንግዲህ እሷም ስትናገራት ነበር። እንዲሁም ደግሞ ምን አፄ ምንድን ነው ነገሩ? በማለት ጠይቋት ነበር። የሆነውን ነገር ሁሉ ነግረዋለች። እኔ በፍፁም ደክሞኛል፣ ምን እንደማደርግ ራሱ አላቅም። በማለት እና ነገሩንም ለሰላምም አስረድታት ነበር። ሰላምም እጅግ በጣም ነበር እየደነገጠችው ምክንያቱም እንዴት በዚህ ልክ በዚህ ልክ ትክክለኛ ሕክምና ነው ወይ በማለት እንግዲህ በጣም ትስት ነበር። ስለዚህ ዶክተሩ ስህተት እንደሰራና ዶክተሩም እንደዚሁ ብር እንደፈለገ በእነሱ አማኝተው ያልሆነ ሂሳብ እንግዲህ ወይዘሮ ሚላት ጋ ለመውሰድ ያሰቡት ነገር እንደሆነ እንግዲህ አጭበር አጭበርብሮ እንደሆነ እንግዲህ አሴር ደርሶበታል አሴር ከደረሰበት እና ይህ ነገር ከጠረጠረው በፍጹም አይተውም አፍንጮም ብሎ ነው እውነቱን ነገር የሚናገረው ወይንም ደግሞ ያደረገውን ማን ስህተት እንደሰራ ና ማን እንደዚህ አድርግ ብሎ ነው ያደረከው ብሎ በእርግጠኝነት ይጠይቀዋል ብዬ አስባለሁ ሰላምዬም እንግዲህ ወደ አሴር በመሄድ ነገሮችን ሁሉ ለማጣራት ሞክራ ነበር። ምክንያቱም ነገሮቹ እናቷንም በጣም የሚያበሳጭና የሚያናድድ ነገር ነው። ልክ ነው። ግን ያን ነገር ሰምታ ደግሞ እሷ ቀጥታ ወደ አሴር ሄዳ ስለ ሁኔታውም ጠይቀው ነበር። ስለ ሕክምናውም ጉዳይም ጠይቀው ነበር። አዎ ሌላ ሕክምና ላይ ሁለት ቦታም እኩል ነበር ያሉን፣ ለምን እንደሆነ አላቅም። አሁን ላይ ምናልባት ዶክተሩ ሊያጭበረብር ይችላል ብዬ አስባለሁ በማለት አሴርም ሲነግራት ነበረ ስለዚህ በእውነት ዶክተሩ አጭበርብሮ ከሆነ ግን እናት የራሱ አትለቀውም ማን እንደሆነች አላወቀም እሱ በማለት እንግዲህ በእርግጠኝነት እንግዲህ ወይዘሮ ሜላትም የዶክተሩን ነገር በእርግጠኝነት ታጣራለች፣ ረጋ ብላ ታጣራለች ብዬ አስባለሁ። እንግዲህ አብረው ሲንጨረጨሩ የነበረችው እርግብና እንዲሁም ደግሞ ወይዘሮ ሜላት ማስረጃ እና ያለውን ነገር ራሱ በደንብ ትኩረት ሳያደርጉ ብዙ ነገሮች ሲናገሩ ነበረ። በተለይ እርግብ በጣም ስታብጠለጥላት ነበር እና አሁን ላይ ግን አያቷ ስላለች ላት ለሀና በአያቷ ምክንያት በእርግጠኝነት ታሸንፋለች። ሁሉ ነገሯን ማየዋን፣ ሁሉ ነገሯ፣ ስነ ስርዓቷን በሙሉ እጅግ በጣም ወዳታለች ማለት ነው የሀንቾ አያት ከእርግብ ፊት ራሱ ስትመርቃት አንቺ አንድ ብቻ አይደለሽም፣ ምነው ነው ስትወለድ ሽ በሆንሽ እያለች ስትመርቃት ነበረ፣ በፊትለፊቷ ማለት ነው። እና አንች አሁንም ወደፊት ታሸንፋለች፣ ትዘገያለች፣ ትመነመናለች፣ ግን አንድ ቀን ትወጣለች። እርግብ ትዋረዳለች። ወይዘሮ ባይሽም ሁሉ ሴራዎቿ በሙሉ ይዋረዳሉ። እኔ ግን በጣም ያሳሰበኝ ነገር ወይዘሮ ሜላት እንዴት በምን አይኗ ነው ያን ጊዜ ሀናን የምታያት? የሚለው ፓርት ላይ እጅግ በጣም ያጓጓል ማለት ነው። ውጤቱንም ለማየት እጅግ በጣም ሁላችንም ጓጉተናል። እንግዲህ በተስፋ እንጠብቃለን። ውድ የቻናሌ ተከታታዮች ቤተሰቦች፣ በያላችሁበት ሰላማቸው ይብዛልኝ፣ መልካም ጊዜ ተመኘውላችሁ።